ነግሣል እንጂ ሕፃን ሁኖ እንዴት ንጉሥ ሆኖ ሊወለድ ቻለ ብሎ ተነከተ። እግዚአብሔር ይስማች ንጉሥ ተዋግቶ ይነግሣል እንጂ እንዴት ንጉሥ ሆኖ ሕፃን ንጉሥ ሆኖ ሊወለድ ይችላል? በእኔ በኩል ተመለሱ፣ መማሁን ወርቁን ዕጣኑን ከርሜው ልትወዳለሁ አለ። ነገር ግን እሱ ልገለው ይሄዳለሁ ማለቱ ነበረ። ከእንዲህ አይነት ውስጣቸው ሸፍጥ ከተሞላ ሰዎች እግዚአብሔር ይሰውራቸው። በአፋቸው አፋቸው ውስጣቸው ደግሞ እንዲህ አይነት ሸፍጥ የተሞሉ ሰዎች አሉ፣ በመርዝ የተለወሰ ማር የሚመስሉ ሆነው ከርቤውንም አስረክበው ሰጥተው ተባርከው የእግዚአብሔር መልአክ ሄሮድስ ወደ በኩል ንገሩኝ ያላቸውና በሌላ ቦታ እንዲሄዱ የእግዚአብሔር መልአክ ነገራቸው። በሌላ ቦታ ይሄዱ። ሄሮድስ እነዚህ የሩቅ ምሥራቅ ሰብአ ሰገል እንደዘበቱበት በሌላ ቦታ ናቀን ሕፃን እንዴት ነው የምናገኘው? እንዴት የምናገኘው ይሻላል ብሎ መከረ መከረ። ሕፃኑን የሚገልበት ይሄ ንጉሡ የተወለደውን ሕፃን የሚያስወግድበትን ክሃት መከረ። መማክርቶቹም እንዲ አሉት እርዳታውን ለመቀበል ሲሉ ሕፃናት ይመጣሉ። ወላጆች ህ ልጆቻቸውን ይዘው ሰብስበው ይመጣሉ። ያን ከተሰበሰቡት ሕፃናት አንዱ ሊሆን ስለሚችል የተሰበሰቡትን ህፃናት በሰይፍ አንገት አንገታቸው መቀንጠስ አለብን ብለው መክረው እግዚአብሔር አምላክ ከእንዲህ አይነት መካሪዎች ይሰውላችሁ። ዛሬም ክፉ የሚመክሩ እግዚኦ እግዚኦ ከባንድ እግዚአብሔር ልጆች። ታዲያ ይህንን ብለው ሲመክሩ ጥሩ ምክር ነው አለ። አዋጁ ታወቀ። እናቶች ደግሞ ህጻናት ያሏቸው አንዱን በጀርባቸው አንዱን በቅፋቸው፣ ህጻናት የሌላቸው ደግሞ ሶስት አራት ካሏችሁ ቤተ እግዚአብሔር ከዚህ ሰው አያችሁ፣ እንዲ አስቸጋሪ ነው፣ አስቸጋሪ። መልካም እና ቅን የምትመስል መንገድ አለች፣ ፍጻሜዋ ግን ሞት ነው ይላል። እንዲህ አይነት ሁሉም ሁሉም የእግዚአብሔር ልጆች እርዳታ እንሰጣለን የሚሉ ከጀርባው ምን እንዳለ መመርመር አለባችሁ፣ መንቃት አለባችሁ። በእርዳታ ስም ጀርባው ምንድን ነው? አስቸጋሪ ነው። ስለዚህ ነው ወላጆች በብዛት ልጆቹን እዘው ሰብስበው የህፃናቱ ብዛት ስት ነው? አንድ መቶ አርባ አራት ሺ ስታባችሁ አርባ አራት ሺ ህፃናት ተሰበሰብ፣ አንድ መቶ አርባ አራት ሺ ህፃናት ተሰበሰብ፣ እርዳታው አሁን ሊወጣ ነው፣ ሊሰጠን ነው የእርዳታው መጋዘን ሊከፈት ነው እያሉ ሲጠብቁ፣ በሁለት በኩል የተንቀለቀለ ሰይፍ፣ ህፃናቱ በሰልፍ እንዲቆሙ ተደረገ። ያለ ስላሳ አንገታቸው ምንም ይችላል ምንም ይችላል እዚአብሔር ልጆች የጋዛን ከተማ የሱ ሱዳን ምን አገራችን ምን ያስፈራል? ምን ዳርዳር ያስፈራል? ምን ዳርዳር ያስፈራል? ይሄ ሁሉ የሚሆነው ይሄ ሁሉ ወጣት የሆኑ ህጻናት እነዚህ ሁሉ እናቶች የሚያልቁት ለሥልጣን፣ አንድ መቶ አርባ አራት ሺህ ህጻናት ያለቁት በሌሊት ተነስቶ ዮሴፍ እናቱንና ህፃኑን ይዞ ሸሽ ግብጽ ሀገር ሶስት ዓመት ከስድስት ወር በስደት መንገዱ እንዴት እንደሆነ ታሪኩ ሰፊ ነው። ሶስት ዓመት ከስድስት ወር ሶስት ዓመት ከስድስት ወር ሲሆነው ህፃኑን የሚገልነው ደስ የሚለው እዚህ ላይ ነው። መከራው ማብቂያ ጊዜ አለ። የእግዚአብሔር ልጆች ማብቂያ ምሳ አለ።